እሺ ወዶች እንግዲህ የሰራሁትኝ የሂና ማስክ ይሄን ያክላል ማለት ነው። በዚህ መልኩ እውነት ለመናገር እኔ ለኔ የፀጉሬ ዶክተር ነው ማለት ነው። እኔ ላላ አድርጌ ነው የሰራሁትኝ። እናንተ ማወፈርም ትችላላችሁ። ግን በጣም በጣም ቆንጆ እውነት በጣም እና የተከበራችሁ ቤተሰቦች እንደታላችሁ ሁላችሁም በያላችሁበት ሰላም ጤና ፍቅር ለእናንተ ይሁን ላለሁ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ዛሬ እንግዲህ የፀጉር ሄር ማስክ ልሰራ ነው ማለት ነው የሂና ማስክ ይህን ማስክ ለማዘጋጀት የሚያስፈልገኝ እዚህ ጋር የምታዩዋቸው ነጭ ሽንኩርትና ሽንኩርት ቀይ ሽንኩርት አለኝ ማለት ነው እንግዲህ እንደምታዩት ሽንኩርቶቼን አላበዛሁም። በተወሰነ መልኩ እንደዚህ በደቀቀ አድርጌ ፈለጥለጥ ቆረጥረጥ አድርጌ ከታትፊያቸዋለሁ። ከዛ በመቀጠል ወስጄ ድስት ላይ ነው የምጥደው ማለት ነው። ድስቱ ላይ በደንብ ምንድን ነው የሚባለው መብሰል አለበት ነው እንደዛ ነገር። ድስቱ ላይ ጥጄ በቀጥታ አሞቀዋለሁ ማለት ነው። እኔ እንግዲህ ይህን ማስክ በሳምንት አንዴ እጠቀመዋለሁ። በተለይ ደግሞ ልክ እንደ ዛሬው ጸጉሬ የሞተ ቀን ማለት ነው። ዛሬ አሁን ብታምኝም ባታምኝም ሳምንት እለት ተቀብቼ ትሪትመንት አድርጌ ጸጉሬን ታጠብኩትኝ። ታጥቤ ለሁለት ሰራሁት ማለት ነው። ለሁለት ሽንኩርቱ እየበሰለ ነው። ለሁለት ሰርቼው ቁጥርጥር፣ የሁለት ቁጥርጥር አስቡት ሳምንት ሙሉ አመናቸውኝም አላመናቸውኝም፣ ቀጥ ብዬ አላየሁትም። ጠዋት እነሳለሁ፣ እታጠባለሁ፣ ማታም እተኛለሁ፣ እታጠባለሁ። በቃ ቀኑም ሙሉ በሂጃብ ይውላል። እኔ ጸጉሪ ምን እንደሚመስል ዞር ብዬ አላየሁትም ማለት ነው። ከዛም አላችሁ ዛሬ ለማበጠር ጸጉሬን ፈታው ና መስታወት ፊት ሲሄድ ድሬይል፣ የጸጉር ድሬይል ታውቃላቸው ጸጉሬ በቃ ልክ እንዴ ድር የለው የሆነው ይህ ጸጉሬ እኔ ነው የእኔ አይደለም እያልኩኝ ሁለት ሶስት ጊዜ ራሴን ደጋግሜ አየሁኝ። ና በቃ መፍትሄውን አብረን ከእናንተ ጋር ለምን አንፈልግም? በየ መጣው ማለት ነው። በነገራችን ላይ ይሄ ሽንኩርቱ ጸጉራችን ውስጥ ውስጡ ለሚበጣጠስ ለሚ ይሄ ለሚያያዝ ነገር ለከርሊ ካርሊ ጸጉር ውስጥ ውስጡ ስብስብ ብሎ እዛው ዝም ለሚል ለማያደግ ሽንኩርትና ነጭ ሽንኩርት፣ ፎረፎር ላለባችሁ ሰዎች ሂናውም ይረዳል። ነጭ ሽንኩርቱም እንደገና ለፎረፎር በጣም ፍቱን መድኃኒት ነው ማለት ነው። መቸም ሰው የሰራውን ነው ይዞ የሚመጣው። እኔም የሰራውትን ነው ይዤ ላችሁም እመጣው ሰርቼ። በነገራችን ላይ እኔ ጸውሬ መጀመሪያ ጆሮዬ ጋ ነበረ ማለት ነው። መጀመሪያ ጆሮዬ ጋ ነበረ። አሁን ደግሞ ጸጉራ ወርዶ ወርዶ ተይዟል። በባለ ትላላቸው ታች ጀርባዬ ጋ ደርሰዋል ማለት ነው። ይሄ ሁሉ የሆነው በመታገስና ራሴን በመንከባከቤ ነውና ራሳችሁን ተንከባከቡ። እንደኔ ጸጉራችሁ ላይ ወጥ ስሩ። እውነት ለመናገር ሽንኩርቱን ረጅም ሰዓት እያበሰልኩትኝ ከናንተ ጋር ምን ያክል ደቂቃ መብሰል እንዳለበት ወይም ውሃው ምን ያክል ደቂቃ ሲፈላልን ከዛ በኋላ መጠቀም እንዳለብን እንድታውቁ ብዬ ነው። በነገራችን ላይ እንድማድረግ ትችላላችሁ። ሽንኩርቱንና ነጭ ሽንኩርቱን ፈጭታችሁ አሴሩን መጠቀም ትችላላችሁ። ነገር ግን እኔ እንዲሸትብኝ ስለማልፈልግ አሴሩን ከተጠቀምኩኝ ነጭ ሽንኩርትም ሽንኩርት ሽንኩርትም ስለሚል እንደዚህ ቀቅዬ ከተጠቀምኩት ደግሞ ሽታው ተኖ ይወጣል ውሃው ጥቅሙም የበለጠ ይሆናል ማለት ነው። እንደዚህ እንደምታዩኝ በደንብ እያበሰልኩትኝ ነው። እንግዲህ ይሄ ሄር ማስክ በነገራችን ላይ እኔ እውነት በጣም ነው የምወደው። በተለይ እንደነገርኳቸው እንደ ዛሬው ጸጉሬ ሙትት ያለብኝ ቀን ጸጉሬ ማላቀቅ ስለማልችል ሂና ቀስ አድርጌ እየከፋፈልኩኝ ይህንን ማስኩን እንሰራለት ና ቀብቼ ታጠበዋለሁ። ኖርማል ይሆናል ማለት ነው። አንዲት እንኳን ወደ ሞሽጤ ጋ አይወጣም። ከማበጠሪያ ጋ አንዲት ቅንጣት እንኳን አይወጣም። ና ያው እንግዲህ እንደዚህ ፍልፍል ፍልፍል እያለ እየበሰለ ነው። ከበለሰለም በኋላ የተለያዩ ግብዓቶች አሉ የምንጨምርባቸው፣ እነሱን እንጨምራለን። አው ዘኔክስ ትላላችሁ እንደዚህ በማንኪያ መሰልሰልሰል ታደርጉትና በነገራችን ላይ እያዛጋሁ ነው የማውራችሁ፣ እንቅልፍ መጥቶብኝ። እንደምታዩት እንግዲህ ወደ መጨረሻ አካባቢ ሂዷል። ያው ማርቤቴ ራት እየተሰራ ምን እያለ ምን እያለ ስለሆነ እንግዲህ አሻግሮ ለምታዩት ነገር ያ በነገራችን ላይ የኔ የስልክ ቻርጀር ነው ይሄ ሁሉ ከብርጭቆው ፊት ለፊት ያለው የኔ ስልክ ቻርጀሬ ነው። ስለዚህ ማርቤት ቪዝረከረከ ምን ነው፣ ምን አጋጠመሽ እንዳትሉኝ ማለት ነው። ለማንኛውም የሽንኩርት ውሃ እስከሚበስል ድረስ የሆነ የሆነ ነገር ላውራችሁ። ምን ላውራችሁ አላውቅ፣ ምን እንደማውራችሁ ለማንኛውም ብቻ ስሩና ሞክሩት። እራሳችሁን ጠብቁ፣ ራሳችሁን ተንከባከቡ ነው እምላችሁ። ከራስ በላይ ንፋስ የለም። እኛ ውቦች ቆንጆዎች መሆን አለብን። የግዴታ መዳም መሆን የለብንም ወይ ደግሞ የግዴታ ራሳችን ቤት መኖር የለብንም። ሁሉም ሰው በሚችለው መንቀሳቀስ ይችላል። እኔም በምችለው እየተንቀሳቀስኩ ነው። በተፈጥሮ ነገር ደግሞ ራሳችሁን ስትንከባከቡ ምንም ያክል አትጎዱም። ና ያው ራሳችሁን ጠብቁ እላችኋለሁ። ከዛ ወደ መቅያጠለው ፓርቲ እንሄዳለን አሁን ቀጥታ ወስጄ ሽንኩርቱን ጆካ ምጥቼ ራሱን የቻለ ጆካ አለኝ እሱ ላይ አጠላለሁ ማለት ነው። እንደምታዩት ማጥለያ መጣለት ና እዚህ ጋ ጠላለሁ። ይቺ ማጥለሊያ እኔ ማስክ ስሰራ ምናምን ዘይቶች ምናምን ምናምን ስሰራ ብዙ ጊዜ እኔ በፊት ጠለብ ሸጥ ነበር እየ የሰራውኝ አሁን ግብትቻለሁ። እንደዚህ ጥልል የማደርግባት ናት ይቺ ካጠለልኩኝ በኋላ ውሃውን ወስዳለሁ ማለት ነው ውሃውን ወስጄ ሂናውን ነው ማቦካበት ይሄ ውሃ በጣም ጠቃሚ ነው በጣም ከምነግራችሁ በላይ ብቻውን ራሱ ረጭታችሁ ሰላሳ ደቂቃ ቆይታችሁ መታጠብ ትችላላችሁ እንኳንም ከሌላ ነገር ጋር እንግዲህ አሁን እንደምታዩቸው የተለያዩ ግብአቶችን ይዤ መጥቻለሁ ከሁሉም አንድ ሶስት ማንኪያ የሾርባ ማንኪያ ሂና አንድ አራት ማንኪያ እርጉ አንድ እንቁላል። ይሄ ደግሞ አረንጓዴው የምታዩት ቅባት የእሬት ቅባት ነው ማለት ነው። ለአራት ወር ያክል አሽጋችሁ የምትሰሩት ኤሎቬራ ኦይል ነው ይሄ። ዛሬ ሌላ ቅመም የለኝም። የኤሎቬራ ዘይት ይሄ ኦርጅናሉ ትክክለኛው ይሄንን ይመስላል። ሰርቸው ነው እኔ ቤት ነው የሰራሁት እንግዲህ ሲጨማመር ሰውየው መጥቶብኝ ካሜራውን አቆሜው መልሽ ሳልከፍተው ቀርቻለሁ። እርጎ እንቁላል ሂና ቅባት ጨምር ያለው ማለት ነው። እንደምታዩት ያቀራረብኩባቸው ሳህኖች ሂናውም እርጎውም እንቁላሉም ያስቀመጥኩበት አለ እዚህ ያጠገቤ ላይ። እርጎ አንድ አራት ማንኪያ የሚሆን ይኸው ዘይቱ ማለት ነው፣ ቅባቱ። ለምሳሌ እርጎውም ምን ታደርጋላችሁ መሰላችሁ? ተበልተው አሁን ከፍተውት ይተርፍና መልሶ አይበላም። ያንን ነው እኔ የምጠቀመው ማለት ነው። ወይ ደግሞ ኤክስፓየር ያደረገውን እሱን ነው የምጠቀመው። አሁን እንደዚህ መጀመሪያ በግብዓቶቹ እርስ በርስ አዋሂዳቸውና ከዛ መጨረሻ ላይ አምጥቼ ውሃውን እጨምራለሁ ማለት ነው። የሽንኩርቱን ውሃ የሽንኩርቱና የነጭ ሽንኩርቱን ውሃ መጥቼ አመጣልቼ አጨምራለሁ። እንደምታዩት ቤት ተወሰን አድርጌ እኔ ላላ አድርጌ ነው የምሰራው። ምክንያቱም እኔ ጸጉሬ ብዙ ነው እንዳይከብደኝ ማለት ነው ስታጠበውም እንዳያስቸግረኝ ላላ አድርጌ ነው የሰራውትኝ። ይሄ ሁሉ ራሱን የቻለ እኔ የማዘጋጅበት እቃይ ነው ይሄ ሁሉ እና አሁን እኔ ይህን ቪዲዮ ሪከርድ የማደርግላችሁ ተቀብቸው ነው ተቀብቸው። ይህን አሁን አብኩቸው ልተወሰን ደቂቃ ቆይቼ ነበረ ና እጄ ቀይ የሆነ ማለት ነው ለማንኛውም እንዳያሳክከን ውስጥ ውስጥ ፎረፎር ካለብን ደግሞ ይሄ የሎሚ ጭማቂ ግማሽ ሎሚ ጭማቂ አደርጋለሁ ማለት ነው። እንደዚህ እንደምታዩት ግማሽ ሎሚ፣ እንዳያሳክከን ቆዳችን ውስጡ፣ ጸጉራችን ቀጥ ያለ እንዲሁም ደግሞ ሻይን የሚያብረቀርቅ እንዲሆንልን ይረዳናል ማለት ነው። በዚህ መልኩ ምትት አደርጋለሁ እንደነገርኳቸው እኔ ላላ አድርጌዋለሁ ምክንያቱም ጸጉሬ ብዙ ስለሆነ ስለሚከብደኝ ለማበጠርም፣ ለመቀባትም፣ ለመታጠብም ለሁሉም ነገር ስለሚረብሽኝ ማለት ነው። በአውራ ብራቢራው መታ እያስቸገረችኝ ነው። በዚህ መልኩ ሆኖልኛል። ለእኔ በጣም ቆንጆ ሆኗል። ያሁን ለእኔ ጸጉር በቅቶኛል፣ ግን ወይፊት ለፊቴ ላይ ያንሶኛል ማለት ነው ፊት ለፊት ከኋላ ቀብቸው ቀብቸው ፊት ግንባሬ ጋር ስደርስ አንሶኝ በጉድ ነው የተዳረሰልኝ። እናንተ የሚበቃችሁን ያክል አይታችሁ መጠናችሁ መቀባት ትችላላችሁ። የሚተርፈውን የሽንኩርት ውሀና የነጭ ሽንኩርት ውሀ ደግሞ ክዳን ባለው በሃይላንድ እቃ ውስጥ አድርጋችሁ ፍሪጅ ውስጥ አስቀምጣችሁ ለሚቀጥለው የዛሬ ሳምንት፣ የዛሬ ስድስት ቀን፣ የዛሬ ሰባት ቀን እንደዚ አካባቢ መልሳችሁ እንትን ታቦክበት አላችሁ ማለት ነው። እንግዲህ እናቴ ይሄ ነው፣ እንደዚህ በደንብ እያመሳሰልኩትኝ ነው። ለእኔ አሁን ትክክለኛ በቃ ቆንጅዬ ሆኖልኛል። ለእኔ ጸጉሬ ተስማሚ ነው፣ በቂ ነው። ያው ትንሽዬ አንሶኛል፣ ግን በደንብ አዳር ሽቀብቻለሁ። ይህንን ይመስላል። ይህንን ውሀ እንደነገርኳችሁ ፍሪጅ ውስጥ እችን እኔ አልደፋም፣ ክዳን ባለው እቃ ውስጥ አደርግና ፍሪጅ ውስጥ አስቀምጫት። የዛሬ ሳምንት ወይ እንደዚሁ ሰርች ይቀባለሁ ወይ ደግሞ ሌላ ውህድ ስሰራ አብሬ ቀላቅላት አለው ማለት ነው። ምክንያቱም ሀራም መውደቅ የለበትም ና ያው እንደዛ ማለት ነው። በቃ እንደዚህ ያደርጋቸው። ደስ በሚል ሁኔታ ጸጉራችሁን ተንከባከቡ። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሕዝቦቿ፣ ሰላም ለሁሉ፣ ሰላም ለዓለም ልጆች፣ ሰላም ለሁሉም ቦታ ላይ ለሚገኙት ውድ የማማ ኢትዮጵያ ልጆች ሁላችሁም በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እኔ ጋ እንግዲህ ማታ ሆነዋል። በሌላ ቪዲዮ እስከምንገናኝ ድረስ የዛሬው ቪዲዮ ይህንን ይመስል ነበር። ቸሮሪ ያሰማን፣ ሀገራችንን ይጠብቅልን። ደህና ደህና ደህና ደህና ደህና ደህና ደህና እደሩልኝ።